ጣም ይገርማል በእውነቱ በጣም ማለት ነው። የተበደለ ሰዎቶ ለምን ይታያል ተብሎ የኢቢኤስ ቲቪ ማስቆሙ ምን ዋጋ አለው ብዬ አስባለሁ። የእውነት በጣም ነው ያዘንኩት። እንግዲህ በዛሬው እለት የኢቢኤስ ቲቪ ተቁሟል ማለት ነው። በቃ ታግዷል። ታግዷል፣ የታገደው ምንድን ነው ይች እህታችን ወጣ ታሪኳን ስለተናገረች ብዙ ሰው ተቀባብሎ ሰላማዊ ሰልፍ ስለወጣ በቃ እንደዚህ አይነት ነገር እየተወጣ መናገር የለበትም። ሁለዚህ ሴት ልጅ እንዴት ተበደለች ትኑር ነው? አያችሁ አይደል? ዛሬ ኢቢኤስ ቲቪ እንዳይስተላለፍ ተቁሟል። በጉራሽ ጋር ገብታችሁ ማየት ትችላላችሁ። በጣም አዝኛለሁ። እንደ እነዚህ አይነት እህቶቻችን ስንት የተበደሉ እህቶቻችን አሉ መሰላቸው? የተደበቁ እነሱ እነሱ ወጥተው በደላቸውን እንዳይናገሩ ይህንን ቲቪ አያስቁመውታል ማለት ነው። በጣም ያሳዝናል። የእውነት ለመናገር ማለት ነው። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። አይን አለም ነኝ። ሁሉ መልካም፣ ሁሉ ሰላም። ከኔ ሰላም እግዚአብሔር ይመስገን። በጣም ነው ያዘንኩት። በጣም ይቺ እህታችን በመውጣቷ ብዙ ሰው እያገዛት እየረዳት ነበር። ከዛ ቪዲዮውን አወረዱት ማለት ነው። ቪዲዮ ጠፋ። ቪዲዮ ቢጠፋም ግን የዚህ እህታችን ቪዲዮ በየቦታው ዳውንሎድ ተደርጓል አለ። ነገር ግን እንደዚህ አይነት ሴቶች እየወጡ ችግራቸውን እንዳይናገሩ ይህንን ቲቪ አግደውታል ማለት ነው። በጣም ያሳዝናል። በጣም ያሳዝናል። ሴት ልጅ እስከመቼ ነው ተጨቆና ምትኖረው? ሴት ልጅ እስከመቼ ነው ተበድላ ምትኖረው? የእውነቴን ነው እምላችሁ እና በጣም ነው ያዝንኩት። በጣም አዝኛለሁ። ምክንያቱም ብዙ እህቶቻችን አሉ ሰው ያላያቸው ሰው ያላያችሁ ሰው ያላያችሁ ወገኖች ወንድ በሴት ልጅ እየጨከነ ነው አሁን ላይ ማለት ነው። እውነቱን ነው ምነግራችሁ። ይህች እህታችን ታሪኳን ወታ ስላካፈለች ለምን ወታ ተናገረች ተብሎ ይህ ሁሉ ነገር መደረግ ነበረበት? ሰላማዊ ሰልፍ እኮ ወጥተዋል። በእርግጥ በቃ ይህ እኮ ትክክል እኮ ነው የእህታችን ታሪክ፣ ሰላማዊ ሰልፍ ቀርቶ አይደለም እውነት፣ እይይ ብሎ የሚያስለቅስ ነው። እይይ ብሎ የሚያስለቅስ ነው። የእውነት ነው የምነግራችሁ። ታዲያ የተደረገ ተብሎ ለምን ለምን በእውነት ለምን ብቻ ያለው ኢቢኤስ ቲቪ ማለት ሁሉን ነገር የሚያካፍልን ነበረ፣ ሁሉን ነገር የሚያሳየን ነበረ። ነገር ግን እንደዚህ በማስቆማችሁ በጣም ተጎድተናል። በጣም የእውነት በጣም ነው የተጎዳ ነው። ይህንን ያደረገው ደግሞ ይሄ ምን ልበላችሁ ይህ ሰውየት ሀገር ካልተነቀለ ሰላም መቻለን ሰላም የለንም እኮ በተለይኛ ሴቶች ይህን ሰውዬ ፈጣሪ ካልነቀለልን ሰላም የለንም፣ ኢትዮጵያ ማለት ነው። እና የእህታችንን ባመታ በስተ ጀምሮ ነበረ። አሁን ላይ ሌላ ታሪክ እያመጡ ደግሞ ሌላ ነገር እያሉ ደግሞ ልጅቷ እንዳትረዳ እያደረጓት ነው ያሉት። በጣም ያሳዝናል። እህታችንን ብዙ ሰው እያገዛት እየረዳት እያገዛት ነበረ። ነገር ግን አሁን ላይ ደግሞ ልጅቷ እንዳትረዳ እንድታገዝ እየተደረገ ነው ያለው። ያልሆነ ፎቶ ፎቶሾፕ እያወጡ ይቺ አይደለችም ይቺ ናት እያሉ እንዳትረዳ እያደረጓት ነው ያሉት። እንግዲህ ሴት ልጅ ለምን ተበድላ በዴሎን ወጣ ትናገራለች ተብሎ እንግዲህ በዚህ ልክ ሆኗል። ኢትዮጵያ ላይ በጣም አዝኛለሁ የእውነት ያዝኛለሁ በጣም እንደዚህ መሆኑ ሆኑ ማለት ነው። በጣም ነው ያዘንኩት። በጣም አዝኛለሁ የእውነት። ይህን እንደዚህ ዝም መሆኑ ትክክል አልነበረም። ማርያምን፣ በጣም ነው የሚገርመው። ሴት ልጅ ሁለዚህ የተበድል ዝም ማለት አለባት? ሴት ልጅ ሁለዚህ በደል እየደረሰባት ተደብቃት በደሏን ተሽይዛት ኖር ሚስት ብሎ አግብቶ ወንድ ልጅ እየመታት ዝም ብላ ትኖር ትደበቅ ለዚህ እየተበደለች ሁለዚህ ለዚህ እየተበደለች ዝም ብላ መኖር አለባት ሴት ልጅ። እስኪ እናንተ ፍረዱ። በቃ ይሄ እንደዚህ ትሁን ነው የሚሉት ሴት ልጅ ማለት ነው፣ ገባችሁ? ሴት ልጅ እየተበደለች ትኑር ሁሉ በቃ እየተበደለች መኖር አለባት ሴት ልጅ ነው እና በጣም ያሳዝናል። ብቻ ምን ልበላችሁ፣ ያዝኛለሁ በጣም ያዝንኩት እንደዚህ መሆኑ ታገቢ ነው በጣም ያሳዝናል። ከምንም በላይ የእውነት በመዘጋቱ አዝኛለሁኝ። መዘጋት ሳይሆን ታግዷል፣ በቃ እንዳይሰራ ማለት ነው። እንደዚህ የምታደርጉ የስራችሁን ይስጣችሁ፣ ሌላ ምንም አይደለም። የእውነት የምሬ ነው።